የተከበሩ አቶ ተመስገን ጥሩነህ የፌ የፌድሪ ምክትል ጠቅላይ ሚኒስትር፣ የተከበሩ አቶ አረጋ ከበደ አማራ ብሔራዊ ክልላዊ መንግስት የአማራ ብሔራዊ ክልላዊ መንግስት ወሰንስተናገር፣ የተከበሩ ጀነራል አበባው ታደሰ የፌድሪ ምክትል ኤታማዦር ሹም፣ ክብርት ወይዘሮ ፍንቱ ተስፋዬ የአማራ ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ፣ የተከበሩ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር የተከበሩ ዶክተር አሕመድ መሐመድ፣ በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪ የተከበራችሁ ከፍተኛ አመራሮች፣ የተከበራችሁ የዞንና ከተማ አስተዳደር ከፍተኛ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ እናቶችና በዚህ ፕሮግራም ላይ የተጋበዛችሁ ባለድርሻ አካላት፣ እንዲሁም ጥሪ የተደረገላችሁ እንግዶች በቅድሚያ የወለዮች መገለጫ በሀገራችን የኢንዱስትሪና የሎጂስቲክስ ማዕከል የምትሆን ወደ ተመረጠችው ኮምቦልቻ ከተማ ኮምቦልቻ ከተማ እና የኢንዱስትሪና የፋይናንስ ኤክስፖ ማስጀመሪያ ፕሮግራም ላይ እንኳን ደህና መጣችሁ። በወለዩዎች ቋንቋ አህሪቡ ብለን ክብራትና ክብራን ኮምቦልቻን ከተማና አካባቢ ከፍ ሲልም ወሎ አካባቢ አንተን የምንለው ትልቁ ጸጋችን አብሮነት ባህሉ የተለያዩ ብሔር ብሔረሰቦችና እምነቶችን በአንድነት ከምንም ነገር በላይ ሰውነት ይቀድማል ብሎ በፍቅር የሚኖር ማህበረሰብ ነው። የአስተሳሰብ በአንድ ወቅት ብቻ የተገነባ ሳይሆን በብዙ መቶ ዓመታት ማህበረሰቡ ውስጥ በሂደት እያደሰ እያላቀ ያመጣ ለየነት በማህበረሰቡ የት ስንሰነት በብዙ ውጣ ውረድ ሂደቶች ውህድ ማንነት አማራዎች፣ አርጎባዎች፣ ሮሞች፣ አገዎች፣ አፋሮች፣ ትግሬዎች እርስ በርስ በመስተጋብር በመፍጠር በባህል መወራረስ በቋንቋ መወራረስ በጋብቻ በመውሃል ማንነቱን በተለየ መንገድ የቀረጸ ህዝብ ነው። በዚህ ምክንያት ከየትኛውም አቅጣጫ ለሚነሳ ጽንፈኛ አስተሳሰብ ቦታ ይ ይህ አካባቢ በሀገረ መንግስት ግንባታ የነበረው ታሪክ ስናይ ዛጉዌ ስርወ መንግስት መቀመጫ የሰለሞናዊ ስርወ መንግስት በይኩኖ አምላክ ጊዜ

በኦዲት ዘመን የነበረ ሙክራ ሁሉ እንደነበረ ታሪክ ይጠቅሳል። እነዚህ ቦታዎች ሃይማኖት ሙራኖችን በማፍራት ህዝቡን በማስተማር የታላቅ ስነ ምግባር ባለቤት ሲያደርጉ የነበሩ በሀገር ደረጃ የሚታወቁ ናቸው። በጥበብ ዘርፍ ስናይ ብዙ ከያንያን የፈሩበት አራቱ ሙዚቃ ቅኝቶች መገኛ ባቲ፣ አንቺሆዬ፣ ትዝታን፣ አምባሰል የተገኙበት ቦታ ኩራና ኩባር የወሎ አካባቢ ብዝሃነት በመቀበል አብሮ በመኖር በሀገር መንግስት ግንባታ ብዙ አስተዋጽኦ ያለው ቢሆንም አስራ ዘጠኝ ስብሰዎቹ አስራ ዘጠኝ ሰባዎቹ ለተከሰተው ድርቅና ረሃብ እና በወቅቱ የነበሩ መንግስታት ባሳዩት ግድልሽነት መጥፎ ታሪክ አንሰ ይህ ህዝብ ያለውን ተፈጥሯዊ ሀብት ተጠቅሞ ማልማት እንዲችል መምራት ከተቻለ ለውጥ ማምጣት ይቻላል። ይህ ሁኔታ ለመቀየር በገጠር ልማት የሚሰራው እንዳለ ሆኖ የሰው ሀብታችን ክህሎት እንዲኖረው በማድረግ ከአነስተኛ እስከ ከፍተኛ ኢንዱስትሪዎች፣ ፋብሪካዎችን በግልም ሆነ በጋራ በመስራት አምራች ህዝብ መሆን ያስፈልጋል። ኮምቦልቻ ከተማና አካባቢ በሀገር ደረጃ የኢንዱስትሪ እና የሎጂስቲክስ መካከል ሚሊዮን አካባቢ በመሆኑ ይህንን በስፋትም ሆነ በጥልቀት በመጠቀም የአፍሪካም ሆነ የዓለም ካርታ ሲሰራ በኢንዱስትሪ ማዕከልነት እንሰፋለን። ምክንያቱም ትልቅ ህዝባለን ትልቅ ሀገር አለን። ይሄ ራዕያችን ነው። በአፍሪካ ካርታ ሚ በዓለም ካርታ ላይ ሲሰራ የኢንዱስትሪ ማዕከል ብሎ መጻፍ ትልቁ ራዕያችን ነው። ሌላው መስተካከል ያለበት ብዙ ባለሀብቶች እዚህ አካባቢ ሰርተው መነሻ ካፒታል ሲያገኙ ወደ አዲስ አበባ በመሄድ ህ ምሄል የተለመደ ባህል ነው። ነገር ግን አንድ ሰው ተወልዶ ያደገበትን አካባቢ ህዝብ ሳያለማ ሰበብ እየፈለገ ቢሄድ የምን ያህል አሳማኝ ምክንያት ሊሆን ይችላል? አንድ ማህበረሰብ የሚለመጠው የፖለቲካን የቃሉ፣ ምሁራኑ፣ ባለሀብቱ፣ የሃይማኖት አባቶች ማህበረሰቡን በአስተሳሰብ እና በተግባር ሲመሩትና መንገዱን ማሳየት ሲችሉ፣ እናንተ ከሄዳችሁ መውጫ መንገዱን ለህዝብ ማን ያሳየዋል? ስለሆነ ይህንን ኤክስፖ ስናዘጋጅ ዋና አላማችን የአካባቢውን ጸጋ እንድንገነዘብ፣ ጸጋውን ደግሞ ወደ ሀብት ለመቀየር፣ ሁላችንም እርስ ርስ ለመማማር፣ ሁላችን ለሌላው ግብአት የሚሆኑ ምርቶችን በማምረት በጋራ ለማደግ እድል ለመፍጠር፣ ችግሮች ስገጥም ደግሞ ተስፋ መቁረጥ ሳይሆን በጋራ ታግሎ ማስተካከል የበኩላችን እንድንወጣ። የተከበራችሁ የዚህ ፕሮግራም ታዳሚዎች እና የመላክሽ አካላት ኮምቦልቻ ከተማና አካባቢ የልማት ማዕከል እንዲሆን የፌዴራል መንግስት ተልሎ መንግስት ከተማ አስተዳደሩ አስቸጋሪ ሁኔታዎች ቢኖሩ ቋቸውና የወደፊት የከተማውን እድገት የሚወስዱ የተለያዩ መሰረተ ልማቶች እያለማ ነው። ለዚህ በጣም አመሰግናለሁ። የመንገድ ፕሮጀክት ማሸ ማሸ ማሸ ማሸ ማሸ ማሸ አንድ ከተማ ምርጥ የሚሆነው መንግስት፣ ባለሀብቱ፣ አጠቃላይ ህዝቡ የድርሻውን መወጣት ሲችል ነው። የአካባቢው መስተዳደሮችና ህዝቡ ያለምን አቅም ሁሉ አሟጠን መስራት ከጀመር የክልልና የፌዴራል። <lien plane story> <ART> መንግስት እኛን ማገዝ ወደ ኋላ የሚል እምነት የለኝም። በመጨረሻ የምንጠይቃቸው ክቡር ምክትል ጠቅላይ ሚኒስትር አሉ፣ ክቡር ፕሬዚዳንታችን አሉ። እዚህ ቀረብን ብለን ቅር ያለንን የምናነሳው በረቆደቡ ስራ ጀምሯል። የተለያዩ ሂደት ነው በትልቁ የባቡሩን ጉዳይ ነው። ባቡሩ እዚህ አካባቢ ጋር የዚህ አካባቢ ሰው ለባቡር የከፈለውን አንዲት ምሳሌ ብቻ ለመንገር መረጃ ለመስጠት ያክል ነው፣ አያውቁትም ብለን አይደለም። ኮምቦልቻ ከተማ አምስት ሺህ ቀብር ለዚህ ባቡር አንስቷል፣ አምስት ሺህ መቃብሮችን አንስቷል። ህብረተሰቡ ይሄ ባቡር ውጤታማን ይሆን ሌላ ቤት መሬት ምናምን አይደለም መቃብር አምስት ሺ አንስተናል፣ እና ብዙ ኢንቨስት የተደረገበት ነው። ጉዳዩ ውስብስብ እንደሆነ እናውቃለን። ነገር ግን ይህን ቀጠና በኢንዱስትሪ የለማ እንዲሆን ትልቅ መሰረተ ልማት ስለሆነ ከፍተኛ አመራሮቻችን ትኩረት ትሰጡታላችሁ ብለን እናምናለን። በመጨረሻም በሀገር ደረጃ እንዲሁም በክልላችን ደረጃ በርካታ አጣዳፊ ስራ እያለ የኮምቦልቻ ከተማና የአካባቢውን ህዝብ አክብራችሁ እዚህ ፕሮግራም ላይ የተገኙ ከፍተኛ አመራሮችን ህብረተሰቡ የላቀ ምስጋና አቅርቡልኝ። እንዲሁም ይህን ፕሮግራም የደመቀ የአማረ እንዲሆን የስራ ክፍፍል በማድረግ ሌትም ቀንም የሰራችሁ የደከማችሁ አመራሮች፣ ሰራተኞች፣ ወጣቶች፣ የጸጥታ መዋቅር፣ የሚዲያና የኪነ ጥበብ ሰዎች እንቁ ምስጋና አቀርባለሁ። በተለይም በተለይም ረጅም ኪሎ ሜትር 505 ኪሎ ሜትር አቋርጦ የመጣው የሙሉ ዓለም ባህል ማዕከልና በርቀት ባቅርብ ቢሆኑ የአፋር ማርሽ ባንድ ቡድን ልዩ ምስጋና አቀርባለሁ። አፋር ጋር ያለን ጉርብትና ቁርሳችንን ኮምቦልቻ ከበላን ምሳችንን ሰመራ ሄደን እንብላ ብሎ ህብረተሰቡ በቀላሉ የሚሄድበት ስለሆነ ወዳጅነታችንን አክብረው ስለተገኙ የላቀ ምስጋና ይገባቸዋል። በተጨማሪም በኤክስፖ ያስቀመጥነው ዓላማ እንዲሳካ በገንዘብ በቁሳቁስ የደገፋችሁን ባለሀብቶችን የልማት ድርጅቶችና የመንግስት ተቋማትን ከልብ አመሰግናለሁ። ቱሪስትነች